እኔ የመለያ ቁጥሬ ኮድ ሁለት አዲስ አበባ 0657 የሆኑ የጀርመን ስሪት የሆንኩ ቮልስዋገን የዛሬን አያድርገውና የቮልስዋገን መኪኖች አስመጪ ከነበረው ከሴፌሪያን ካንፓኒ ተገዝቼና በተለያዩ ግለሰቦች ባለቤትነት ስዘወር ቆይቼ የኋላ ኋላ የዛሬ አራት ዓመት ተመንፈቅ ግድም ትዝታችን በኢቢኤስ ለተሰኘው ፕሮግራም በአርባ ሺህ የኢትዮጵያ ብር ልዋጭነት ተላልፌ ተሰጠው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል አቤት መቼም ያንለት አቤት ደስታዬ አቤት ደስታዬ የትዝታችን በኢቢኤስ አዘጋጅ በሆኑት በኒህ ሰውዬ እየተዘወርኩ ፒያሳ ለፒያሳ ዞር ጀመር። በእርግጥ የፒያሳ ቆነጃጅትና አጃይበኛ ኪነ ህንጻዎችን መመልከት ቢያስደስተኝም የኤንሪኮን ጣፋጭ ኬክና የቲዊሩም ቦክሰኛን ልቀምስ ባለመታደሌ አንዳንድ ቀን በንዴት ጎማ በማስተንፈስ ወይም ኳድሮ ባለመምታት አሊያም ካንዴላ በማርጠብ አንዳንዴም ሞተሪኖ በማሰናከል ባስ ሲልም ባትሪ በመግደል ዘዋሬን ክፉኛ እያበሳጨው በርካታ ጊዜያትን በፍቅር ተደጋግፈን አብረን ተሻግረናል። ታዲያ ዛዲያ ይህን የሚያዩ የዘዋሬ የቅርብ ጓደኞችም የራስ ምታት ኪኒን ከቮልስ ዋገኗ እንዳይታጣ ምክር ሲለግሷቸውም እሰማለሁ። ጆሮ አይሰማው የለ። ይሁንና እኔ ግን የኢትዮጵያን ያልተነገሩ አስደናቂ ትዝታዎችን ለተመልካች በማቅረብ ዘዋሪና የኢቢኤስ የካሜራ ባለሙያዎች እንዲሁም የፕሮግራሙ ኤዲተሮችና የግራፊክስ ዲዛይነሮች እንዲያው አጠቃላይ የኢቢኤስ የሥራ ኃላፊዎችና ባልደረቦች እንዲሁም ደግሞ መረጃን በመስጠት የሚተባበሩ የትዝታችን በኢቢኤስ ድንቅ ተመልካቾች በሚያደርጉት ልፋት ሁሌ ማብሬ በመሆኔና ትዝታችን በኢቢኤስ ለተሰኘው ፕሮግራም ተወዳጅነትና ልዩ መለያ ሆኜ በማገልገሌ በፈጣሪዎቼ በጀርመንና በብራዚል የቮልስ ካምፓኒዎች ስም በመሆን ኢቢኤስ ቲቪ ለሰጠኝ ክብር ምስጋናዬን የው ታንገቴ ጎንበስ ስብዬ ለማቅረብ ወዳለሁ ታዲያ ዛዲያ በዚሁ የረዥም ዘመን ግልጋሎቴ ቀለሜም እየተላላጠ የሰውነቴም ቆዳ እየዛገ ግርማ ሞገሴም እየቀነሰ በመምጣቱ ሙሉ ዕድሳት አደርግ ዘንድ ዘዋሬ ጋራዥ አስገብተውኛልና ዓለሜን እስካይ ተሞሽሬ እስኮወጣ ድረስ የማደርገውን ትዕይንት ትከታተሉ ዘንድ ስጋብዛችሁ በአክብሮት ነው። አክባሪያችሁ የትዝታችን ቮልስዋገን። ታሪኬ ባጭሩ ከአፍታ አረፍት በኋላ እንዲህ ይቀጥላል።

ያው እንግዲህ ተመልካቾች በጣም ቮልሷ የጠፋች እያሉ የትዝታችን ቤቢስ ተመልካቾች እየጠየቁን ነው፣ እና ያው እንግዲህ ያለችው እዚህ ነው። በዚህ ደረጃ ላይ ትገኛለች። እስቲ ያለችበት ሁኔታ እናያት። ምን ደረጃ ደርሳለች? እንዴት ነበር? አሁን ያው ሻንሲው በጣም ተበልቶ ስለነበረ አሁን መኪናው ገልብጠ ነው ከአዲስ ላሜራ ከታች እያስገባንለት እንደለት ነው። አዎ፣ መኪናዋ ራሷ ተገልብጣ ታያታለ ቦርሳሽን ተገልብጣለች። አዎ ተገልብጣ፣ እንደዚህ ከስር ከስር፣ ይሄ የጨዋ ገለባበጥ ነው። ተገልብጣ እየተሰራች ነው ማለት ነው። ምን ምን እየተደረገላት ነው? የመጀመሪያው ወለል ነው የሚሰራው የመጀመሪያ ሥራዋ ወለል ስራ ነው። ዋ ከስር ላሜራው የተበላው ወለል እሱ በአዲስ ላሜራ ላሜራው ታጥፎ ይታያል። በላሜራው ታጥፎ የላሜራው የታጠፈት ታጥፎ ልክ በዚያ አይነት ይገባለታል ማለት ነው። ከስር ሲገባለት እንደ አዲስ ያገለግላል ማለት ነው። እንደ ሰው ስታመመክን ቤት እንደሚገባ መኪኖቹም ያው ችግር ስደርስባቸው ሲገለበጡም፣ ሌላ አይደሳት እናም ሰው ወደ ጋራጅ ነው የሚገቡት። እና የሚደረገው ያው ያለው የችግር እንትኖቹን እንትን ይደረግለታል። የተበሉት ላሜራዎች ማለት ነው። የተበሉ ላሜራዎች ይበየዳል። ያው ላሜራ የሚቀየረው ላሜሮች ይቀየራሉ። እሺ፣ ተመልሶ የሚሰራ ከሆነ ተመልሶ ይሰራሉ። እንግዲህ ያው ይሄን እንደምታየው ወለሉ ነው። ይሄ የወለሉ ፓርት ነው። እሺ ምንድነው ይሄኛው፣ ብቻ ሳይሆን ሌላ ያኛው ላሜራ ታጥፎ ዳር ላይ ይገባለት። አሁን ለምሳሌ ይሄኛው የሚያርፍበት ይሄኛው ወለል፣ ይሄኛው ላሜራ የሚያርፍበት ይሄ መደብ ይሰራል። ሌላ ማለት ነው። በታችኛው በኩል በታችኛው ጠርዝ ላይ ሌላ ያኛው ላሜራ ይገባል። ያኛው ከገባ በኋላ ይሄኛው ደሞ እዚ ለተመለሰው ጎማው አብሮ የሚገናኘው ከዚህ ከዲፍሬንሻሉ ጋር አለ። ሞተሩ ከዚህ ላይ ነው እንደወለቀ ሞተሩ ከዚህ ስር። እኛ መንዳቱ ነው እንጂ አብዛኛው ነገር ሌላ አላት። እንግዲህ ተገልብጣ ደግሞ ስትሰራ ቀጣዩ በዛኛው ጎን ትጸራለች ማለት ነው። አሁን ወደዚህ ተኝታለች አለ። በቀጣይ ደግሞ ወዲያ በኩል ተገልብጣ ትጸራለች። ከዛ በኋላ በአራት ትግሯ ትቆምና አራቱ ፈረፋንጎቹ እነኝህ እዚህ ጋር አሉ፣ እዚህ ናቸው። አምሮባቻ አ እንደገና ሰራሉ ማለት ነው። ተነባብረው እነኚህ ተነባብረው። አዎ የፊት ባብራት ነው።

ዛሬ ደግሞ ሌላ ቀን ነው። ምክንያቱም ከጋራዥ ተደውሎልናል። እንግዲህ ቀደም ብለን እንዳሳየናችሁ ትዝታችን በኢቢኤስ ቮልስ ዋገናችን በተለያየ ጊዜ እዚህ ጋራዥ ብቅ እያለን እድገቷን ለውጧን ተመልክተናል። ዛሬ ደግሞ የመጨረሻዋን ቮልሳችን ያለችበትን ሁኔታ የምንረከብበት የተለየ ቀን ነው። ገራዡ አካባቢ ደርሰናል። እንግዲህ እዛ እንገባና አዲሲቷን ቮልስ እንረከባለን። መረከብ ብቻ ሳይሆን እነማሰርተዋታል ምን ምን ሚና ነበራቸው የሚለውንም ነገር

ርቀታችንን ጠብቀን ልደቷ ላይ ተገኝተናል። ልደቷ ለመታችኋል፣ እንዴት ነው ተሞሽራለች? በጣም ተሞሽራለች። ዛሬ እንግዲህ አሁን እሷን ለማሳየት እኔ ተመልካቾች ምን እንዴት ነች የሚለውን ነገር ለማየት በጣም ጓጉቷል። በዳይ በጣም ጓጉቷል። ጊዜ ወስዳ በደንብ እንደተሰራች አሳይተናቸዋል። በፊትም የነበሩት ነገሮች በሙሉ ከመሰረቷ ጀምሮ እዚህ የደረሰችበትን አሳይተናል። እንግዲህ ዛሬ ልደቷ ነው ብለናል። ልደቷን ለማክበርኛ በእርግጥ ሰፋ ያለ ዝግጅት ነበር ያሰብነው፣ ሌሎች ቮልሶችንም አምጥተን ኬክ ቆርሰንላት ሪቫንም ቆርጠን ነበር ያሰብነው። አይ ጊዜ ሁኔታ፣ አዎ የጊዜ ሁኔታ ብዙ ሰው እንድንሰበሰብ ስለማይፈቅድልን ብለን ነው። እንዴት ናቸው? በጣም ጥሩ። አንድ ጊዜ ሳብ አድርጉት። እልልታ ያስፈልገዋል። ኮርኒሱ መሬቱ ሁሉ ቶል በጣም በጣም ቆንጆ ሆናለች። ቤተሰብ ቀለችም የቤተሰብ በስማ በስማ ወይ ማማ ወይ ማማ አንዴ ምጠባ ያስፈልጋታል። በጣም ልዩ ነው። በጣም ልዩ በጣም ልዩ ነው። ሲሞክራት ሞክራት አሪፍ ነው። ድምፃ ራሱ ደ በጣም አሪፍ በጣም አሪፍ። እንግዲህ የትዝታችን በኢቤስ ቤተሰቦች ቮልሳችንን ዛሬ ልንረከመተናል። አሁን አንድ ቁም ነገር ልነግራችሁ እወዳለሁ። በኋላ ጋሼና እንዲሁም ደግሞ የዚህ ይህን ስራ ሰርተው እዚህ ያደረሱ ምርጥ ምርጥ ባለሙያዎች አሉ። ከእነሱ ጋር አጫጭር ቆይታ ይኖረናል። ከዚያ በፊት ግን ይህን አሁን ቮልስ ዋገናችን የተቀለመችው ቀለም ምንድን ነው የሚለው ነገር ለማስረዳት እወዳለሁ። የኢቢኤስ ሎጎ ከታች ደመቅ ያለ ቀለም አለው። ከላይ ደግሞ ሁለት አይነት ነው። ከላይ ደግሞ ሳሳ ያለ ብርቱካናማ ቀለም አለው። ይሄ ነው እንግዲህ የኢቢኤስ ሎጎ፣ ያው መሀል ላይ ኢቢኤስ ይላል። ስለዚህ የወሰድነው ከሎጎ ላይ ደማቁን ቀለም ከወገቧ በታች ችላለው ይሄኛው የሚመስል ማለት ነው። ይሄኛው ደግሞ ሳሳ ያለውን ብርቱካናማ ቀለም ደግሞ ከወገቧ በላይ ነው የተቀባችሁ ማለት ነው ስለዚህ ሀሳቡ ዋናው ሀሳብ የኢቢኤስ ብራንድ ስለሆነች የኢቢኤስን ሎጎ ቀለም በዚህ መልክ ተቀብታለች ማለት ነው። ስለዚህ ከዛሬ በኋላ ስታዩት፣ ቦርሳችንን ስታዩት የኢቢኤስን ሎጎ እንደምታስታውሱ አስባለሁ። ዋናው እንግዲህ ቀለሙ የተቀመመበት የተመረጠበት ምክንያት ይሄ ነው። ይሄን ሳላስረዳ ወደ ሌሎቹ ነገሮች አልገባም ብዬ ነው። ይህኛውን ይህን ያህል ካልኳችሁ እንግዲህ ወደ ውስጥ ደግሞ እንገባና ቴክኒካል የሆኑ ነገሮችን ከባለሙያዎቹ ጋር አጭር አጭር ቆይታ እናደርጋለን። ዛሬ የቮልሳችን ልደት ነው። ትልቅ ደስታ ነው። ቮልሷ ከገባችበት ቀን ጀምሮ ስትመጣና አሁን ተሰርታ ባለቀችበት ሁኔታ ልዩነት አላቸው። መኪና ደግሞ ቤተሰብ ነች። የቤተሰብ መኪና በሳምንት በሳምንት በአስራ አምስት ቀን ሳጠይቀን ውላት አድርቅም። በጣም የሚገርም ነው። ዘምር ትወዳለች። እኛም ደግሞ እንክብካቤያችን ለእሷ የተለየ እንክብካቤ ነው የምናደርግላት፣ እና ሌሎች ደንበኞች ቅር እንዳይላቸው፣ ሌላ ቅር እንዳይላቸው። የቤተሰብ ስለሆነች የቤተሰብ ስለሆነች ነው። በዚህ ሁኔታ ነው ያዝናት። አሁን ደግሞ እንደምታያት ዛሬ ያው ተሞሽራ ልትሊረከባት ነው ባለቤቷ እና አሙች በተለይ ተመልካቾች የጠፋች ቦል ሰው እያሉ ብዙ ጥያቄ ጠይቆኛል። ወደ እሱ ምክንያቱም የስራው አንደኛ ሙሉ ስራ ነው የተሰራው። ሻንሲው፣ ወለሉ፣ ቦዲው ሁሉ ስለተሰራጅ ተለቅማ ስለተሰራጅ ስለሆነ በዚህ ምክንያት ትንሽ የዘገየችው እንጂ ስራው ተለቅሞ የተሰራ ስራ ስለሆነ ነው። በጣም ይሆናል፣ ይመሰክራሉ። አዎ በጣም በጣም ቆንጆ ነው። አዎ ቆንጆ። በአጋጣሚ ትዝ ሊልዎት እንደሆነ የቀለም ስራውን ልናሰራ ስንል ክረምት ላይ ነበር ለማስገባት የነበረው የነበረው እና እርስዎ ምክር መከሩኝ። እስኪ ያን ምክር እንደሆነ ለተመልካቾች ንገሩ። አዎ ወቅቱ ያን ጊዜ ክረምት ስለነበረ መኪና ቆንጆ የሚሆነው ለኛም ለመኪናዋም ጥራት በጋ ይሻላል፣ ብያልኩ አጋጣሚ ይሄ ምክር ተቀበልከኝ። ልክ በተቀበልከኝ መሰረት በጊዜዋ መታ አስገባሃት። አንተም ደግሞ ያ ነው የባለሙያ ምክር መስማት ጥሩ ነው። እኔ ክረምት ነበር በጋ Welki tu. ሳችንን እንግዲህ ወርቅ ያደረጉት ባለሙያዎቹ እነማን እነማን እንደሆኑ ተመልካቾችን ቢያስተዋውቁልኝ ደስ ይለኛል። አዎ እንዲህ ያሳመሯት እነማን ናቸው? መጀመሪያ በዚህ በኩል እንጣና፣ እዚህ ወንበርና ታፒሴሪ የሚሰራ ወንድማችን ማሞሽ ታፕሰሪ ሰራተኛ እሱ ደግሞ በአትላ ሜራ አሁን ደግሞ የአምስት አመት ልምድ ያላቸው ኤሌክትሪክ ሰራተኛ አቶ ሀይሉን አስተዋውቃለሁ። ጋሼ ናቸው፣ እሳቸው ናቸው ጋሼ ደንበኛችን ደንበኛችን ቮልሷን እስከ ዛሬ የኤሌክትሪክ ጉዳይ በተለይ በተለይ የሞተሪ ጉዳይ መፍትሄ እየሰጡ እዚህ ያደረሷት ናቸው። የምን ባለሙያ ነው የምትባለው ማለት ነው አንተ? እኛ ታፕሴሪ ወይ መኪና የውስጥ ዲኮሬሽን ባለሙያ ነው የምንባለው። በዋናነት ታፕሴሪ ነው። መልካም። ታፕሴሪ ነው። አሁን ይሄ መች መኪና የቤተሰብ መኪና ይሰራ ነው ምንጣፍ ምንጣፉ ይኸው ላይት ብዙም በማያስጠላ መልኩ ምርጫችን አስተካክለን፣ እሺ፣ እንደምታዩት ቆንጆ አርገን ሰርተነዋል። ኮርኒሱ ደግሞ ላይት እንዲሆን ውስጡ ጠቆር እንዳይል ፈካ ባለ ነጭ አርገን ሰርተን እንዲህ እንዲያምር አርገነዋል። ስለዚህ አሁን ይሄ መኪና ምንም የሚያስፈልገው ነገር የለም። በቃ ቆንጆ ሁኔታ ነው የተሰራው እና ሰው ሁሉ ወዶታል ደስ ብሎ ነው እ ያም የሰራ ነው። የቤተሰብ መኪና ስለሆነ በጣም ጥሩ በቃ ኮርምሳ የፀሐይ መከላከያውም እንደ ልብ ለፀሐይም እንደ ልብ ይሰራል። ይሄም እንደዚሁ በጎን የሚሆነው ይሰራል። ሁሉ ነገር በቃ ፐርፌክት ሆኖ ነው ያለቀው ማለት ነው። በአትላሜራ ማለት ያው የቦዲ ስራ የመኪና ቦዲ አካሉን የምጠግን ማለት ነው። እሺ እና ያው ባለፈው እንዳየው መጀመሪያ ጊዜ ያው ወለል ነው ይሰራ ነው። አዎ፣ የመኪና ዋና ፓርቱ ደሞ ወለሉ ሻንሲ ነው። ሻንሲ እሱ ነው ሻንሲ የሚባለው። የነዚህ መኪና ዋና ሻንሲ ይሄኛው ነው። እሺ። ይሄ ደግሞ ወለል ነው። ባለፈው ተገልብጣ ሲሰራ የነበረው ይሄና ግራ ሁለቱ ግራና ቀኝ ነው፣ ተገልብጣ ሲሰራ የነበረው ከዛ በኋላ ያኛው ወለሉ ተሰርቶ ካለቀ በኋላ ወደ ቦዲ ይመጣ ነው።

አሁን ደግሞ ወደ ቀለም ስራው ልናልፍ ነው የቀለም ስራው ባለሙያ ወንድሜ ስም ገዛኝ ይባላል ነው ገዛኝ ይባላል አይናፋር ይመስላል ግን በጣም በጣም በጣም ጎበዝ ባለሙያ ነው አይደለም እንዴ አዎ እና እንግዲህ ለገዛኝ የቤት ስራውን ስንሰጠው እቺን መኪና ትዝታችን በኢቢኤስን የኢቢኤስ ሎጎ የመሰለ ቀለም ቀባልን ያልነው ግማሽዋ ይሄ ፈካ የሚለው ከላይ እንዲሆን ይሄኛውን ማለት ነው የግማሿ ይሄ ደመቅ የሚለው ፓርት ደግሞ ከታች እንዲሆነ በር የተስማማ ነው። ስለዚህ ምንድ ነው? ምንድነው የአሰሪና ሰራተኛ ግንኙነት ይፈራል ግንኙነት። ምክንያቱም የሚረከበው በሰጠው መጠን ነው። አሁን ተመልካቾች ይፈርዳሉ ማለት ነው። የኢቢኤስ ሎጎ ይዛለች የሚለውን ከገዚ አንደበት እንሰማለን። እንዴት ነው የቀለሙ ስራ እንዴት ነበር? አዎ፣ የቀለሙ ስራ በጣም እንግዲህ ያው ተመልካቾችም እንደሚያዩት ባትላሜራ ባትላሜራ ሰርቶ ከጨረሰ በኋላ ወደ ቀለም ስራ ነው የመጣው። ቀለም ስራውን እየሰራን ያለ ያው በዚህ ቢኤስ በተባለው ባርማው መሰረት ያው ካለቃ ጋ ሄደን ቀለሙን አስቀምመን እንግዲህ በዚህ መሰረት ቀለሙን ቀብተናል። እንግዲህ ያው ከለሩ ይሁን አይሁን ተመልካች ነው የሚፈርደው እና ደግሞ ያው የመኪናውን ባለቤት ይፍረድ እኔ አፖስቶ በጣም ተመችቶኛል አዎ እኛ ያው መጀመሪያ ማረሚያውንም መጀመሪያ ማረሚያውንም ስንቀባ ያው እያሳየን ነው የቀባነው አዎ ማረሚያውን ስንቀባ አይተው ነው አዎ ነው ባትላሜራ ያዛት ተገልብጣም ነበረ ያው እንደታየህ ተገልብጣ ተሰርታለች። ወለል ተሰርቷል ቦዲ ሁሉም። ይሄ ሁላ ወርዶ ነበረ። ይሄ ወርዶ ለብቻ ተበይዶ ምን ተብሎ ነው የተሰቀለው፣ ታስሮ የተቀባው መጀክ እንትኑ ካለቀ በኋላም ያው እኛም ቀለም ቀቢም ስሰራው አውርጄ ነው የሰራው። ይሄ አልነበረ ይሄ አልነበረ። አዎ ማረሚያ ሱርሶ የሚባለው ማለት ነው። ፕራይሜሪ የሚባለውን ቀለም ከቀባም በኋላ ይሄን ያሰር ነው አሁን ይሄ ቀለም አሁን ያብረቀርቃል አይደል? ምን የሚባል ቀለም ይሄ? አውቶ ክሊር ይባላል። አውቶ ክሊር፣ አውቶ ክሊር ይባላል። አውቶ ክሊር ቀለም የሚባለው ነው። ከዛ በፊት ግን ሶስት ጊዜ ተቀብቷል። አንድ ፕራይሜሪ፣ ሁለት ተቀብቷል፣ ሶስተኛ የራሱ ቀለም ተቀብቷል፣ አራተኛ ፋይናሊ አሁን ደግሞ የኤሌክትሪክሽያኑን ባለሙያ የ50 ዓመት ልምድ ያላቸው ብለዋል፣ ቅድም ሲገልጹ። ባለፈውም የትዝታችን ቤቤስን ቮልስ እና ሌሎች የቮልስ ትዝታን ስንሰራ ከጋሼ ጋር ተነጋግረን ነበር። ስማቸውን ኃይሉ ዘለቀ፣ አቶ ኃይሉ ዘለቀ ሪቼ ነው የሚኖሩት። ሪቼ ናቸው። ሪቼ ታዲያ ስ እዛ እንደው ምን ይባላል? ይሄ ጥላውን ገስሳ አደባባይ የሚባል አለ። እንደገና መስከረም ማዞሪያ፣ እንደገና አራተኛ ክፍለ ጦር። ልክ ነው። የአራዳው ሰፈር ናቸው። ዋናው አራዳ ሰፈር። እሺ ጋሼ፣ እርሴ ምንድን ነው ሙያው? ኤሌክትሪክ ነው። ስለ ኤሌክትሪክ ነው። እሺ፣ እንዴት ሆነች? እስቲ አስረዱኝ። ምን ምን ገባላት? የገባላትም አሁን ይሄ በሙሉ ሲሰራ ይሄ በሙሉ ይወጣል፣ በሙሉ ገመዶቹ ይወጣሉ። ቀለም እንዳይነካው ማለት ነው። ቀለም እንዳይነካው በደንብ ይቀመጣል። ከዛ ደግሞ ማነው ቀለም ቀቢው ሲጨርስ ተመልሶ ይገባል ይገጠማል። መብራቱ ምኑ። የመጀመሪያው እኮ ያረጀ ነበር። እኔ ሳመጣት ይሄ ሁሉ ገመድ ያረጀ ነበር። አሁን ፎርም ይዞ ነው። ፎርም ስለያዘ እንጂ ዝርግርክ ያለ ነበር። መጀመሪያ ቴስት እናርጋት። ኳድሮ ልምታ። ከዛ ፍሬቻ፣ ፍሬቻ ይሄም ፍሬቻ ነው። ከኋላም አለ እስቲ የቀኝ ፍሬቻስ? አለ አለ። የቀኝ ፍሬቻ አለ አለ። እዛ በጣም ጥሩ መብራት። አ ይሄ አጭሩ ነው። ሁለቱም በርቷል። አ ከዛን ቀጥል ይለውጥ። ይሄ ረጅሙ። አ አሁን ምን ቼክ ላድርግ? ዝናብ መጥረጊያ አስተማማኝ ነው። ዲናሞ ማለት ይሄ ነው። የትኛው ነው ዲናሞ? እሺ ዲናሞ ማለት እሺ። ሌላስ? ይሄ ቦቢና ነው። ይሄ አባንስ ነው። ያው የመካኒክ ስራ ነው። ሞቶሪኖ ከስር ነው ያለው። አሃ የሱ ኤሌክትሪክ ሞቶሪኖ። ፍሬቻ ክላስ እንግዲህ የትዝታችን በኢቢኤስን በጣም የናፈቀችን እኔንም በተለይ በተለይ እናንተን ተመልካቾች በጣም የናፈቀችው ቮልስ ዋገናችን በዚህ መልክ ታድሳለች። እንዲሁ ለማስታወስ ያህል በፊት ቀለሟ ነጭ እንደነበረ ይታወሳል። ወደዚህ ስናመጣት የቀለም ለውጥ ብቻ ሳይሆን ሙሉ ለውጥ ነው የተደረገላት። እንግዲህ ባለሙያዎቹ ምን ምን እንደለወጡ ተናግረዋል። እናንተም እየተመለከታችሁ ትገኛላችሁ። እቃ አክባሪውን ይፈልጋል ይባላል አይደለ። መኪናም ሲሆን ማንኛውም ነገር ሲሆን አክባሪውን ይፈልጋል። ባከበር ነው መጠን ነው ጉዳዩ ወይም ደግሞ ቁሱ እኛንም መልሶ የሚያስከብረን። ስለዚህ ቮልስ ዋገናችንን አክብረናታል። እሷም ደግሞ እንደምታስከብረን ታሪካችንን የበለጠ እንደምትጽፍልን እናስባለን። የትዝታችን በኤቢኤስ ቤተሰቦች እኔ በዚህ ልሰናበት ነው። እንግዲህ ቮልሷን ልንመርቃት ነው ቮርሶ አንታሪያ ስንመርቅ እኔ ይዤ ስወጣ፣ በቀጣይ ሳምንት በቮርሶ አንድ ቆንጆ ፕሮግራም ወደ እናንተ እንደምናደርስ በመተማመን ይሆናል። ጋሻ ለማየው የጋራጁ ባለቤት እንዲሁም ደግሞ ባለሙያዎቹ ከበስተጀርባ ያሉት በጣም ምርጥ ከጸባይ ጋር ትልልቅ ችሎታ ያላቸው ባለሙያዎች አሉ። በጋሻ ለማየው ምርቃት፣ መቼም አባት ይመርቅ የለ ጋሻ ለማየው አቤት ይመርቁንና በቃ እንሰነባበት። እሺ፣ ትዝታችን በኢቢኤስ መቼም መኪናዋን ጀምረን እስከምንጨርስ ድረስ በጥሩ ጸባይና በጥሩ አመለካከት ጊዜያችንንም መቼም በተባለው ቀን ባናደርስም፣ ጊዜያችንን ጠብቀህ በዛሬው ቀን ለመረከብ ስለአበቃ እግዚአብሔር መቼም የተመሰገነ ይሁን የምንለው እንግዲህ ከዛሬ ጀምሮ መቼም በዚህ በቮልስ ዋገን ብዙ ታሪክ መቼም የሚሰራባት ይሆናል ብዬ ነው ማምነው። እንግዲህ እግዚአብሔር ይርዳል። አሜን፣ አሜን፣ አሜን። ተባረኩ። አሜን አሜን አሜን። እርስዎም ይባረኩ። እጅግ በጣም እናመሰግናለን። ልትሸኝ ነው። መሸኘቷ ነው። ባይ ባይ ባይ ባይ።